ሙሴ በድንጋይ ትወገር ብሏል፣ አንተ ምን ትላለህ አሉት። አይ ከእናንተ ኃጢአት የሌለበት ይውገራት አለ። ሁሉም ኃጢአታቸው በግንባራቸው ሲጻፍ ወጥተው ሄዱ። ልጄ፣ የሚፈርዱ የሚኮሳሾች እኔ ያለ ያውቅ ማለት በሰላም ሂጂ አሏት። ግን ከዚህ የባሰ እንዳያገኝሽ ደግመሽ እንዳትበድ አላት። ኋላ አባቶች ሲተረጉመን ይላሉ፣ ጌታ የተሰቀለለት አንቺ ወዴት ነው ያለ አሏት አሉ ጌታ አትክልት አሁን እዚያ ነው እንዳትል፣ እንዳትበድ ብሏታል። አላስችላት ብሎ አለቻሉ። በዚህ ሰው እጅጉሩ ነው የሚሰራው፣ እጅጉሩ ምስጢር ለማውጣት እግዚአብሔር ሁሉን እያየ ዝም ይላል። አሁን እናንተ ሰው የሚሰራውን ኃጢአት ሁሉ ብናውቅኛ በአንድ ቀን አናብድም ብላችሁ ነው። እንኳን የእድሜ ልኩን የአንድ ቀን ሌሊቱን የሚያስበውን ቆያ ነገር ባልና ሚስት እርስ በርስ የሚባባሉትን ቢያውቁ አንድ ሳምንት አብረው ይኖራል በልባቸው እኮ ነው አብረው እራት እየበሉ ልትለው ትችላለች በምንድን ነው እንደዚያ የምትለው በሕሊናው ነው እግዚአብሔር አሁን ቆርጦ ቢጥልሽ ይላል ሰው መሳይ ሌላ ትችላለች በልቡ በሰላም መኖር እኮ የቻለው ሰው የሰውን ልብ ባለማወቁ ነው አሁን አውቆ ላይኑ ማየት የማይፈልገውን ሰውዬ ናፍቀኝ እንዲሁ ሰሞኑ ሳስብ ነበር። ውሸቱም ቦጋርጉ ውሸቱም ቦጋርጉ ነው። ሰው እንዲዛ ምለ አይ ሁሉም ሰው እንደዛ ነው የሚለው አላልኩም። እንደዛ የሚያደረግ ሰው ይኖራል። ሰው እርግጠኛውኝ ንመግራችሁ አብሮት ከሚኖረው ሰው ጋር ለአብሮት ለሚኖረው ሰው የማይነግረው ብዙ ቀን የነቀፈው ብዙ ቀን የጠላው ብዙ ቀን የተጸየፈው ብዙ ነገር አለ እማይነግረው በልቡ የያዘው ያንን ምናልባት ቢተዋወቁ ኑሮ የሚያጣላ የሚያሳብድ፣ የሚያገዳድል ሁላ እግዚአብሔር ግን ያን እያየ ዝ ዝም ይለት አቤት ትዕግሥት በእውነቱ ማለት ነው። እንዲህ አድርጎ ስላለ ስንምንወደው እኮ ለዚህ ነው። እስቲ እግዚአብሔር መልካም ነው በሉ። እንደዚህ አድርጎ ስለሚችለን ነው እያየ ዝም ስለሚ እያወቀ ዝም አሁንም ተደብቆ በቤተ መቅደስ የሚመከረው የሚደረገው ነገር እግዚአብሔርን ትግል መግጠም የሆኑ ብዙ ክፋቶች አሉ። እነዚህን ሁሉ እግዚአብሔር እያየ ዝም ይላል። እያወቀ እንዳላወቀ ዝም ይላል። ይዩት እስኪ አሁን በዕለተ ዓርብ ፊቱን ሸፍነው በጥፊ እየመጡ ማነው የመታ ፊትን፣ እስኪ ንገረን ይሉት፣ ዝም ዝም። ይህ ሁሉ ዝም ይላል ትግስቱ እርኩስ ምራቅ ፊቱ ላይ ሲተኙበት ሲተፉበት፣ ምን ዝም። እንደዚህ ያህል ትዕግስት ያለው እግዚአብሔር፣ ምናልባት ምራቅን ትፍ ማለት እንዳይመስላችሁ እኔና እናንተ የተፋ ነው። ብዙ ምራቅ አለ ክርስቶስ ፊት ላይ ያን ሁሉ አርገን ዝም። ከቃሉ ጋር ናችሁ እና ስለቻግ ስለቻለን ስለታገሰን እግዚአብሔር ምንድን ነው። ምን አላችሁኝ? መልካም ነው። ሌላው ሁለትን የቀረኝ ብዙ ነገር መናገር ይቻላል። ስለ እግዚአብሔር መልካምነት እንግዲህ ወጡ ወጡን ነግሬያቸዋል። እዚህ በኋላ መጽሐፍ ቅዱስን በደንብ አንብቡ። መጽሐፍ ቅዱስ ስታነቡ እግዚአብሔርን ፍለጋ ነው መርት መሮጥ ያለብን። መጽሐፍ ቅዱስ እግዚአብሔርን የምንፈልግበት ሜዳ ነው እንጂ እውቀት የምንሸመድድበት የእውቀት ክምችት አይደለም። እግዚአብሔርን ነው የምንፈልገው። መጽሐፍ ውስጥ ራሱ መጽሐፍቱን አንብበን ከእግዚአብሔር ለመድረስ ነው። እግዚአብሔርን ደግሞ ማግኘት የምንፈልገው ወደ እነዚህ መልካምነቶቹ መረዳት ስንሄድ ነው። ደስም ይለን ህይወታችን ሐዘን የጠፋበት የሚሆንም ይሄ ትዝ ሲለን ይህን ስናውቅ ነው። ካልሆነ ሁልጊዜ አማራሪዎች ነው የምንሆነ ሁልጊዜ የጎደለንን እየቆጠርን እየቆጠርን እየቆጠር ሃያ ዓመት የጎደለንን ሁሉ እየቆጠርን በቃችን ጭንቅላታችን ስናደመው የምንለው የእግዚአብሔርን የእኔን ስናሰብ ግን ደስታ ይሞላለን። እግዚአብሔር ለጠላቶቹ መልካም ነው። የአይደ ጥላቶቹ መልካው ነው። ከዚህ ውስጥ የምትጠቅሱት አንዱ ማን ነው? ለማን ነው? ለይሁዳ ያደረገው መልካምነት። ለይሁዳ ያደረገው መልካምነት አንደኛ ይሁዳ ከጌታ ጋር ሲኖር ምንድን ነበር? ሌባ ነው፣ ይሰርቃል። ከጌታ ጋር ሆኖ ሁልጊዜ ከሙዳይ መጽዋት እያወጣ ይሰርቃል። ሌባ ነበር ብሏል ዮሐንስ ወንጌላዊ፣ ዮሐንስ ወንጌል ምዕራፍ 12 ላይ ሌባ ነው ብሎታል። ስለ ልጊዜ ሁልጊዜ እየሰረቀው እያወቀ ዝም ይለው ነበር። አላባረረውም። አንት አንት ሌባ ብሎ አላዋረደውም። ከጓደኞቹ ማለት ሐዋርያ ጥሩ ብሎ እኩል ነው የሚቆጥር፣ ስለማያውቀው አይደለም ስለታገሰው መልካም ስለሚያደርግለት። ከዚያ ሳ ሊሸጠው ወስኖ ጨርሷል። ከመካከላቸው አንድ ሰው ይሸጠኛል። እኔ ነኝ እኔ ነኝ ሲሉሱም እሱም ይሁዳም አብሮ እኔ ነኝ አለ። አንተ አልክ አለው። አላዋረደውም። ሌባ አለውቅ መስሎ ነው። አሁን ወተር ሸጠኝ አደለም አላለ። አላዋረደውም። ዝም ሶስተኛ ስ ደግሞ አይሁድን ይዞ መጥቶ ደግሞ እና ተከተልኝ እያለ በበረከት ያስከተለውን እነዚያን የጌታን ጉንጮቹ ዱሳ ናቸው ደግሞ መምህር ደናነህ አለው። ወዳጄ የሰውን ልጅ በመሳ ማሳልፍ ልትሰጠው ትወዳለህ? አለው። ሌላ ምን ማላለው? ርቱዕ ሃይማኖት የሚባል ሊቅ ምን ይላል? ሰው ሆይ የዚያን ጊዜ አንተ ጌታን ሆነ ቢሆን ጠላትህን ምን ታደረግ ነበር? እኔ ግን ሌላ ጉልበት ባይኖር በጥርስህ እንኳን የምትነክሰው ይመስለኛል ይላል። እንዴት ታደረግ ነበር? እንደዚያ የሚል ሰው የልቡን ሰርቶ መጥቶ ሲስምህ አንተ ምን ታደረገ ነበር? ቢያንስ ትነክሰው ነበር ይላል። አወኩብህ እንኳን ሳይል ለይሁዳ ይህን ያህል መልካም አድርጎለታል። ንስሐ እንዲገባ ጠርቶታል። እግዚአብሔር ለጠላቶቹ የምሕረት ፀሐይ የሚያወጣ፣ ለጠላቶቹ የምሕረት ዝናብ የሚያዘምኑ ኩኑ እንከ መሓርያነ ከመ ትኩኑ ውሉዶ ለአቡክሙ ዘበ ሰማያት እስመ አቡክሙ ሰማያዊ ያሰርቅ ፀሐይ ወያዘንም ዝናመ ላይለ ጻድቃን ውሃጣን ላይለ ሄራን ወእኩያን የሰማይ አባታችሁ ለክፎችም ለደጎችም ዝናምን ያዘንማል ፀሐይን ያወጣልና፣ እናንተም ርኅርኆቹ ነው። ጠላቶቻችሁን ውደዱ፣ ለሰማይ አባታችሁ ልጆቹ ተሆኑ ዘንድ ይላል የማቴዎስ ወንጌል ምዕራፍ አምስት ቁጥር አርባ አራት ላይ ሲናገር። ስለዚህ ለክፎችም ለደጎችም ፀሐይን ያወጣል ያለው ምሕረቱን ነው። ዝናም ያለው ቸርነቱን ነው። በምስጢር ስጋው ደግሞ ብለውታል ሊቃውንቱ ለሁሉ ስጋውን ደግሞ ሰጥቷል። ስጋውን ደግሞ የሰጠው ለሰነፍ ነው። ለሰነፉ ሁሉ ለጠላት ሁሉ ሰቶታል። ከጎኑ በፈሰሰው ደም አይደል ሌንጊዮን የተባለ የታገባለው ነው። የውሩን አይን ያበራለት የወጋውን እጅ አይን በፈሰሰ ደግሞ ይፈውሳል። ይሄ ለጠላቶቹ የሚያደርገው መልካምነቱ ነው። እግዚአብሔር እንኳን ለኛ ለልጆቹ ለጣሉ ለጠላቶቹ ምንድን ነው ዋሉ እንጂ እግዚአብሔር ለጥላቶቹም መልካም ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሌላው እግዚአብሔር በጣም የሚገርመው ትሁት አምላክ ነው። እንደምታውቁት ለምንድን ነው እንደዚያ አመላችሁ ይመስላችሁ? ለምን ይመስላችኋል? ለምሳሌ አንድ ሰው የአንድ ደብር አለቃ አለ። ስሙ መላከ ሰላም ቢሆን እና ደግሞ አንዱ ቄስ ብድግዱ እኔም መላከ ሰላም እባላለሁ ቢል፣ በዚያ ደብር ስም ማህተም ቢያስቀርጽ ይናደዳል? አይናደድ? ንገሩ እንጂ! አቤት ይናደዳል። በእኔ ስም ነው እንጂ በአንተ ስም ምን ማለት የለበትም። አቤት መጠራት የለበትም። ወንጌል የማን ህግ ነው? አቤት የመጀመሪያ ወንጌል የማን ወንጌል ይባለው የማቴዎስ ወንጌል ነው የሚባለው ግን የማን ህግ ነው? ይህ እኮ የክርስቶስ ልግስና ነው። ማን የእግዚአብሔር ህግ በሰው ግን ይጠራ። ማቴዎስ ወንጌል ምዕራፍ 19 ምንድን ነው ያለው? እንዴ መፋታት ይፈቀዳል? አልታ አይፈቀድም። ታዲያ ካልተፈቀደ ሙሴ ሚስቲቱ ክፉ ከሰራች ክፋቷን አንብቦ ይፍታት ለምን አለ? የምትፈታበትን ኃጢአቷን አንብቦ ይፍታት ለምን አለ? ሙሴስ እንደዚህ ያላችሁ ስለልባችሁ ምንድን ነው አለ። ግን ያን ህግ የሰራው ሙሴ ነው እግዚአብሔር ነው። እና ሙሴ አላችሁ ለምንደሚለው የእግዚአብሔርን ህግ የማን ህግ ብሎ እየጠራው ነው? የሙሴ ህግ ብሎ ጠራው። ይሄ ምንድን ነው? በእኔ ስም ተጠራችሁበት፣ ይሄ የእኔ ስም ነው። ስም ለይተጥራ አይልም ከቃሉ ጋር ናችሁ። የማቴዎስ ወንጌል፣ የማርቆስ ወንጌል፣ የክርስቶስ ወንጌል ነው እኮ ወንጌሉ የእግዚአብሔር ወንጌል ነው። ግን የማቴዎስ ወንጌል ተብሎ ሲጠሩበት እሱ ምንም ለጋስ ምንም ሰሜን የምን ጠጋጠጋ ነው። አይ ክርስቲያን ማለት እኮ ክርስቶስ የሚለውን ስም የተጠጋ ነው። በዚህም ደስተኛ ነው እግዚአብሔር እና ትሁት ነው ይሄ እኔ ነው እንደምን እንደዚህ አደረጋችሁ እንደዚህ አደረጋችሁ፣ አይደለም። ይገርመኛ ኔ ቅዱስ ዮሐንስ ወንጌላ ወንጌል ላይ እንደምታነቡት። አሁን ለምሳሌ አንድ ሰው መጥቶ እናንተ የአንድ ዞን አስተዳዳሪ ብትሆኑና ዘበኛ እንኳን እንድናመጣ ቢላችሁም ትላለን አትናደዱም እ ፍርድ ቤት ውስጥ ለፍርድ ቁማችሁ ምን መሰለ ፖሊስ ብትሉት፣ ፍርድ ቤቱ የፍርድ ቤቱን ስርዓት ባለማክበር አውጣ እናዝጋለኝ። ፍርድ ቤቱን ፖሊስ ብሎ በመጥራት ይላል። አይለው ይላል እንጂ እንደት ነው ይላል። ድትር ማይለ ጳጳሱን ሂዳችሁ ቄሴ እንደምን ዋሉ ብትሉስ? ልክ አይደለም። እሺ ምን የመሰለውን ያምሞ ጠምጥሞ የተቀመጠውን ቄስ ዲያቆን ማበሉት ይናደዳል በስሙ ካልጠራችሁት ጌታ እንደዚህ አይልም ሰው ማዳን ነው የሚፈልገው ኒቆዲሞስ ለምሳሌ ምንድን ነው ያለው ዮሐንስ ወንጌል ምዕራፍ 3 ላይ መምር ነአምር ከመ እምኀበ እግዚአብሔር መጻእከ ዋሎ ዘይገብር ግብረ ዘአንተ ትገብር ዘእንበለ እግዚአብሔር ምስሌሁ እግዚአብሔር ካደረበት ሰው በቀር አንተ ሰራውን የሚሰራ የለም። መምራ አንተ የሚሰራ የለም እግዚአብሔር ካደረበት ሰው በቀር አለ አንተ። ምን እኔ ጌታ ነኝ እሱ አይደለም ኒቆዲሙስን ነው ያሳሰበው። አለው አማን የተወልደ ዳግመኛ ያልተወለደ ሰው ወደ መንግሥተ እግዚአብሔር አይገባም፣ አለው በውስጠው ሳጤ ግን ነግሮታል። ከእኔ በመንፈስ ቅዱስ ካልተወለድክ የእኔ ጌትነት አይገባህም እያለው ነው። ወደ እግዚአብሔር መንግሥት አው ጌትነቴን አታው ግን አልተወለድክም፣ አለው ከግላወሬት አልተላቀክም አለ ዋ ሰው እንዴት ነው ደግሞ ዳግመኛ ሊወለድ የሚችል አለ ደግሞ እንዲህ ሲለው

አንተ አይሁዳዊ እኔ የሰምረዊ ውሃ የሚለምንሽ ማን እንደሆነ ብታውቂ አንቺ ትለምኙ ነበረ። እንዴት አይ፣ ከዚህ ውሃ የሚጠጣ ሰው መልሶ ይጠማዋል። የሚሰጠው አንተ በእውነቱ ይህን ጉድጓድ ከሰጠን ከያይቆብ ትበልጣለ? ይህ ስድብ ነው። ኧረ ድፍረት! ያይቆብ ያይቆብ፣ እኔ የፈጠርኩት አንድ ተራ ሰው ነው። እኔ የዓለም ጌታ ነኝ። አንቺ ሴ ትረፊ እንደዚህ አላለም። አይ ከዚህ ውሃ የሚጠጣ ይጠማል። ያዕቆብን ተይ ምና መልጾ አልተከረከረም። እኔ ከምሰጠው የሚጠጣ ግን አይጠማ። ያን ውሃ ስጠኝ። አልሰጥም። ኋላ ሰጥሻለሁ። የለም ባልሽን ጥሪና አለች። ጉዳዩ እግዚአብሔር ሰውን ማዳን ነው እንጂ ክብር ማስጠበቅ ላይ አደለም የሚያተኩረው። እንደ ዳኞች በግርግርም በምንም በምንም አዋጅ አውጁ የሚል አደለም። ሰው ፍለጋን ይመጥ ሰውን ማዳን ስለሚፈልግ መልካሙ እረኛ ነኝ አይደል ያለ መልካም እረኛ ይሏችኋል በበጎቹ በረት የሚወለደው ነው። በከብቶች በረት የተወለደ እረኛ የታችሁ ታውቃለች። የለም ከቤት ተወልዶ ከብቶችን የሚጠብቅ ነው የምናውቀው። መልካሙ እረኛ ግን በበጎቹ መሀል ተወለደ። እረኛ ማለት ይሄ ነው ትሁት እረኛ። ስለዚህ እኮ ነው ምን አለ አነ ውእቱ ኖላዊ ሄር ቸር እረኛ መልካም እረኛ እኔ ነኛል። መልካም እረኛስ የበጎቹን ቆዳቸውን ሽጬ ፀጉራቸውን ሸልቼ ልልበስ ስጋቸውን አርጄ ልብላ አይልም። ወኖላዊ ሄር የሚጡ ነፍሶ ቤዛ ነፍሰ አባግ ይሁ። መልካም እረኛ ሰውነቱን ለበጎቹ አሳልፎ ይሰጣል። ይሄ ነው መልካም እረኛችን በመስዋዕት የተገለጠ እረኛ፣ ለበጎቹ የተሰዋ እረኛ። እሱ ብቻ አይደለም ለበጎቹ ምግብ የሆናቸው እረኛ። በግ እረኛ፣ በግን ቢወዳት ቅጠል ያበላታል እንጂ ስጋውን አያበላትም፣ ውሃ ያጠጣታል እንጂ ደሙን አያጠጣትም። የገዛ ስጋውን የሚያበላ የገዛ ደሙን የሚያጠጣ እረኛ መልካም እረኛ እርሱ ክርስቶስ ይባላል።